ሰላም አሌይኩም ረህመቱላሂ ወበረካቱ። ወደና የተከበራችሁ የቴቴ ሚዲያ ቤተሰቦች እንዴት ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ አማን፣ ሁሉ ታማም ነው። በቀኝ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ደግሞ ስለምትከታተሉን ከልብ እናመሰግናለን። ወዶች ዬ ዛሬ እንግዲህ ይዤላችሁ የመጣሁት መረጃ ከጃፓን ቶኪዮ ተነስታ አሜሪካን ዲሲ ገብታ ስለተሰወረችው ሴት ነው የምናወራው። እና በጣም የሚገርም በጣም የሚያሳዝን የሚዘገንንም ነው። ሰው በዚህ ልክ እንዴት ሊሰወር ይችላል? እዛውም ብዙ ሴኩሪቲ ካሜራ ባለበት ሀገር ላይ እንግዲህ ከጃፓን ቶኪዮ ተነስተ አሜሪካን ስትገባ ፓስፖርቷም ልክ ነው ማተቡም ሁሉም ነገር ልክ ነው። ግን ይሄ አሜሪካን ሀገር ነው ወይ ብላ ስትጠይቅ፣ ሀው አሜሪካን ሀገር ነው ብለው ነገሯት። ወደየት መሄድ እንደምትፈልግ ሲጠይቋት እንግዲህ ፓስፖርቱን ስትሰጠው ትሬንዛ የሚባል ሀገር እንደሆነ መሄድ የምትፈልገው እንትን ያላት የነገረችው ከይሄ ትሬንዛ የሚባል ኔትወርክ ላይ የለም፣ ምንም ላይ የለም፣ ምንም ላይ የለም፣ ምንም የሚታወቀው ሀገር አይደለም። ይንትን ያለችው ማለት ነው፣ የተናገረችው ኢንተርኔት ላይ የለም፣ አለም ላይ የለም፣ ቱሬንዛ የሚባል ሀገር የለም ይሏታል። ከዛ በኋላ ማረፊያ ክፍል መቆየት አለብሽ፣ ትንሽ ሪላክስ ማድረግ አለብሽ፣ ትንሽ መረጋጋት አለብሽ ብለው እንትን ይሏታል ማለት ነው። ማረፊያ ክፍል እንዳስቀመጧት እንግዲህ ሴኩሪቲ ካሜራ አለ ብለዋለ ሴኩሪቲ ካሜራ እኔ ያስቃልም ያሳዝናልም። ማለት እንግዲህ ሴኩሪቲ ካሜራ አለ። ከዛ በኋላ እንትኖቹ ፖሊሶቹ ሄደው ሲመለሱ የለችም። ካሜራው ላይ የሚያሳየው እንዴት ነው፣ የሆነ ብዥታ ነገር አለ አይደለ የሆነ ቴሌቪዥን ዲሹ ሳይስተካከለ ሲቀር የሆነ ጢዝዝ እያለ ቢዥ ቢዥ የሚያደርግብን ነገር የለም እንደዛ ነው የሚታየው አሉ። ሴኩሪቲ ካሜራው ማለት ነው ሲታይ እና የተሰወረችበት መንገድ በጣም የሚገርም ብቻ እዚ ብላ የምንሸጣ መንፈስ መንፈስ ናት እንዴት ሴትዮዋ ወይስ አሜሪካን ሀገር መቅረስ ስለፈለገች ነበረ? እንደዛ ብላ እንትን ያለችው ያንን ሀገር የጠራችው ብቻ ኢማጂን ሴትዮዋ እንዴት ነው የወጣቸው ጎበዝ? አረ በጣም ያስፈራል የእውነት። እኔ በጣም ነው እንትን ያለኝ። በጣም ነው የሰቀጠጠኝ ማለት ነው። የሆነ አላ አደለ ጭንቅ የሚል ነገር እንደ ወይኔ አላ እንደውም ብዙዎቹ ረ መታጠገባችን እናንተኛ ምናምን ይላሉ። እና አሜሪካን ሀገር መሰወር ስለፈለገች ነው ወይስ ጅኒ ናት ሸይጣን ናት? አጂአይቤ የሆነብን ነገር ነው እና እስኪ በጣም የሚገርም የሚያሳዝን ነገር ነው ወላሂ። እንዴት ነው ልትሰወር የቻለችው? የሀገሩ ስም ደግሞ እንትን በቃ ኔትወርክ ላይ የለ አለም ላይ የለለ ስም ነው የጠራችው። የሚገርማችሁ ደግሞ ቪዛዋ ልክ ነው፣ ማተቡ ልክ ነው። ወደ ተለያየ ሀገር የሄደችበት ቪዛ ሁሉም ልክ ነው ተባለ። ሁሉም ወላሂ ፓስፖርት ሁሉም ነገር ልክ ነው ግን እሷ የጠራችበት ሀገር ኔትወርክ ላይ የለም፣ በቃ አለም ላይ የለም። ወደምትሄድበት ሀገር ስትጠየቅ ቱሪንዝ የሚባል ሀገር የለም ነው እየተባለ ያለው። እና ይቺ ሴትዮ እንግዲህ ያገኛቸዋት ያያቸዋት፣ ካላቸው ጠቁሙን ወረታ እንከፍላለን እያሉ ነው እንግዲህ የአሜሪካን ፕሬዚዳንት እየተባለ ነው። እና የኔ ውዶችን የመልካሞች፣ የቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለነበረን ቆይታ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሁንልን። እንደዚህ አዳዲስ ቪዲዮ እንዲደርሳችሁ የደውል ምልክቷን ጠቆር በማድረግ ቤተሰብ ሁኑ። የኔ ውዶች የኔ መልካሞች፣ ሰላም ለሀገራችን፣ ሰላም ለውዲቷ ለማማ ኢትዮጵያ። እንደዚህ አይነት መንፈስ የሆነ የሚያስጨንቅ ነገር የማናይበት የምንሰማበት ያደርግልን እና የኔ ውዶች የኔ መልካሞች፣ በዚህ ነገር ላይ አስተያየታችሁን በኮሜንት አድርጉ። እንግዲህ የአሜሪካን ሀገር ስለተሰወረች ሴት እንግዲህ እየሳቃች እየፈገግ እያላቸው እንትን ሪላክስ እያደረጋችሁ ወደ የተ- ተሰወር ትችላለች ሴትዮ ኢማጂን እናንተ። ለዛውም በቃ ሴኩሪቲ ካሜራዎች እንዳለ ቼክ ሲደረጉ እንትን በተባለበት የሆነ ቪዥታ የሚያሳይ ነው። የተሰወረችበት መንገድ በጣም የሚሰቅጥ፣ በጣም የሚያሳዝን፣ በጣም የሚገርም ነው እና ወዳችኋለሁ፣ አከብራችኋለሁ። ቸር ሰንብቱልኝ የኔ መልካሞች የኔ ውዶች።